እና አባቶች ሰው እግዚአብሔር ይሆን ዘንድ አምላክ ሰው ሆነ ሲሉ ያለ ቤተ ክርስቲያን ዝም ብሎ ባየር ላይ ነው። አባቶች ያንን ማለታቸውን ያሳዩ ቤተ ክርስቲያን ምን ሄደው ትናንሽ አማልክት ለመሆን ነው ነው። ትክክለኛ ውይይት የምናደርግ አይመስለኝም። በሉ በቃ ትክክለኛ ውይይት እያደረግን ነው፣ ግን ወጡ ሁል ጊዜም ቢሆን ዝም ብዬ ስላየሁ ነው ዛሬ በዚህ መንገድ የመጣሁት። ማለት ሁልጊዜ እንደዚህ አይነት ነገሮች ሲነሱ አባቶች ውስጥ የመደበቅ ነገር አለ። አባቶችን ራሳቸውን በመጽሐፍ ቅዱስ መዝና እንደምንቀበል እናውቃለን። በቃ እኛ እንደዚያ ነው። ሁለተኛው ፖይንት ደግሞ እኛ የምንጀምረው ከመጽሐፍ ቅዱስ ነው። ሶስተኛው ነገር ደግሞ አባቶች ቴዎሲስን ያስቀመጡበት መንገድ አቡነ ጳውሎስ ያስቀመጡበት መንገድ አይደለም። አባቶች ቴዎሲስን ሲያስቀምጡ ቴዎሲስ ላይ ሲምፕሊ ቃሉን ለመጠቀም የሚያስፈራን ነገር አለ። አንድ ኦኬ፣ ኢቭን ቴዎሎጂውን ራሱን እንትን ማድረግ ማየትና፣ ከመጽሐፍ ቅዱስ አንፃር ምን ይመስላል የሚለውን ነገር ደግሞ መመዘን ያስፈልጋል ብለንም እናምናለን። ስለዚህ አው ሄሬኒዮስ ብሏል፣ አው አትናቴዎስ ብሏል፣ አው ቄርሎስ ብሏል፣ አውግስቲን ብሏል። የቤተክርስቲያን አባቶች በጣም ብዙ ቦታ ላይ ያንን ብለዋል። እኛ እሱን እንድንሆን እሱ እኛን ሆነ ብለው አስቀምጠዋል። እኛ እሱን እንድንሆን እሱ እኛን ሆነ ብለው ሲያስቀምጡ ያነሱበት መንገድ ክርስቶስ የእኛን ባህር የለበሰ ወር ደሞ ክርስቶስ እኛን መስሎ የመጣው ሰው ሆኖ የመጣው እኛን ከወደቅንበት አውጥቶ እሱ ሰጥቶን የነበረው እዛ ቦታ ላይ ለማስቀመጥ ነው፣ ወይም ደሞ እዛ ፖዚሽን ላይ ሪስቶር ለማድረግ ነው። የሪስቶሬሽን ጉዳይ ነው የሚያነሱ። ኦኬ። ስለዚህ ቴዎሲስ ፖይንቱ ራሱ እሱ ነው። ነገር ግን እዚህ ጋር ደግሞ ሲመጣ መጀመሪያ የተወራው ወሬ የነበረው እኛ ትናንሽ አማልክት ለመሆን ነው ወደ ቤተክርስቲያን የምንመጣው የሚል ሀሳብ መጀመሪያ የተወራው ማለት ነው። ስለዚህ ጉዳዩ ክርስቶስ የእኛን እንትን ለብሶ የእኛን ባሕሪ ለብሶ እኛን ከምን ውስጥ እንዳወጣን ከመግለጽ እየወጣና ሌላ ነገር ውስጥ ሌላ ሌላ ሀሳብ ውስጥ ይገባል። ምንድነው የእኛ ወደ ቤተክርስቲያን መመላለስ ላይ ይመጣል ማለት ነው ኦኬ፣ የኛ ወደ ቤተክርስቲያን መመላለስ ላይ ይመጣል። ትናንሽ አማልክት እንድንሆን ወደ ቤተክርስቲያን እንሂድ የሚል የአባቶች ትምህርት ነው የጠየቁት። በቃ ቀጥታ እሱ። ስለዚህ የቴዎሲስን ህሳቤ ኮምፕሊትሊ ከአውዱ ኢቭን አናክሮኒስቲካሊ የእነሱን ንግግር ለመሸፈን እየተደረገ የነበረ ነገር ነው። በዚህኛው ሳይድ እንትን ያደረኩት ለዛ ነው። በዚህኛው ሳይድ ቢሄቪ ያደረኩት ለዛ ነው። ስለዚህ አቡነ ጳውሎስ ባሉት መንገድ ወደ ቤተክርስቲያን በመሄድ እኛ ትናንሽ አማልክት እንደምንሆን ያስቀመጠ ቤተክርስቲያን አባት እኔ ያለ አይመስለኝም። በዛ ደረጃ የተቀመጠ ነገር አለ ብዬ አላምንም። አንድ እሱ እሱ ራሱ እሱ እነሱ ያሉት ነገር ራሱ በዚህ ዘመን መጠቀም አደገኛ ነው ብዬ ባምንም ማለት ነው። ሁለተኛው ፖይንት ደግሞ ገና እኮ እንትና ጋር አልሄድንም፣ ዲያቆን ህዝቅያስ ጋር አልሄድንም እኮ ከአቡኑ ልጀምር ብለን እንጀምር ብለን ነው ከፓትርያርኩ እንጀምር ብለን ነው እንጂ። ሁለተኛው ፖይንት ደግሞ ዲያቆን ህዝቅያስ አንዳችን ለአንዳችን እግዚአብሔሮች ነን አሉ። ቴዎሲስ ራሱ እኔ ለአንተ እግዚአብሔር ነኝ ማለት ነው ወይ? ትልቁ ጥያቄ ደግሞ መሆን ያለበት እሱ ስለዚህ እያወራን ያለነውን ነገር መጀመሪያ በደንብ መግባባት አለብን፣ ኮመን ግራውንድ ላይ መቆም አለብን። የኔ ቴዎሲስን መቀበልና አለመቀበል አለም፣ ትልቁ ጉዳይ የሚሆነው እሱ አይደለም። አንተ የሆነ ነገር አምናለሁ አለው ብለህ ከመጣ ያንን ልታስረዳን ይገባ። አለቀ። ኦፊሻል ዲቤት ቢሆን ታደርጋል። ግን አሁንም ሲምፕሊ መመርዝ ይስር ካሉ፣ ካልሆነ ደግሞ ጀስት የሚያደርስላቸው ሰው ካለ ማለት ነው። በእኛ እምነት ላይ አይደለም፣ የእናንተ እምነት የሚመሰረተው ራሱ በእኛ እምነት ላይ አይደለም። እምነት አለን የማያሳፍር እምነት ነው እምነታችን ካላችሁ፣ በእኛ እምነት ላይ አይደለም የምትመሰረቱት። እኔ ቴዎሲስን ሙሉ በሙሉ አልቀበለውም ብዬውላ ልጠይቅ ይችላል ፓርሻል ይቀበለዋለው አለው ብዬ እንኳን ልቀበል እንትን ላደረገው ይችላል። አይ እነሱ የሚሉት ነገር እንደገና ሪኢንተርፕሬት መደረግ አለበት፣ ዘመኑ በጣም እንትን አድርጓል። ስለዚህ ያ ነገር ሪኢንተርፕሬት መደረግ አለበት። ሚስ አንደርስታንድ እንዳይደረግ ይሄ ቃል መቅረት አለበት ብዬ ልሞግት ይችላል። የትኛውንም ሞግት ብሞግት ስለ ቴዎሲስ ያላችሁን ነገር ከናንተ ከዘመኑ አስተማሪዎች ጋር አዛምዳችሁ ከሆነ ማንሳት ያለባችሁና የምትፈልጉት ሲምፕሊ የራሳችሁን እምነት በራሳችሁ መንገድ መግለጽ ነው ያለባችሁ እንጂ በእኔ እምነት ላይ በተመሰረተ መልኩ አይደለም ልትገልጡ የሚገባው። ሲቀጥል ደግሞ እንደ አቡነ ጳውሎስና እንደ ዲያቆን ህዝቅያስ ታምናሉ ከተባለ ጭራሽ ነው ረ በጌታ በኢየሱስ በጭራሽ እኔ አምላክ እግዚአብሔር አይደለም። እኔ ለሱ በታምር አይደለም፣ በታምር ልንሆንም አንችልም። የተነሳው ራሱ አንዳችሁ ለአንዳችሁ አማልክት ናችሁ የሚል ወይ ደግሞ ትናንሽ እግዚአብሔሮች ናቸው አምላኮች ናቸው የሚል ነገር አይደለም፣ አይደለም። ማንንም ሰው እንደዛ መንገድ ስለዚህ ተሮጦ ኢየሱስ መደበቅ አያስፈልግም። በእንደዚህ አይነት ነው ተሳስቷል። አዎ ተሳስቷል። አለቀ። ፊኒሽድ። በቃ ታዲያ ምንድነው መስተካከል ያለበት? መስተካከል ያለበት ይሄ ይሄ ይሄኛው ነገር ነው። በቤተ ክርስቲያን ታሪክ ውስጥ እንትን ያለው ነገር ነው፣ ስር ያለው ነገር ነው። ይሄኛውን በዚህ መንገድ ብንረዳው መጽሐፍ ቅዱስ ላይ ልናደርገው እንችላለን። አገላለጹ ነው። አገላለጹ ቀጥታ መጽሐፍ ቅዱስ ላይ የለም። እሱ ብቻ አይደለም። እኛ ትናንሻ ማልክት እንድንሆን ኢየሱስ ክርስቶስ ሞተ የሚል ሐሳብ የለም። የመለኮቱ ባህሪ ተካፋይ የሚለው ሐሳብ እኛ ተናንሽ ማልክት ሲምፕሊ እሱን ነገር መጽሐፉ ራሱን በራሱ ስለሚፈታ ማለት ነው። እኛ የእሱን ጽድቅና ቅድስና ተካፋዮች እንድንሆን ክርስቶስ ሞቶልናል። ወረደ ብሎ ጳውሎስ ጴጥሮስ ከዛ በኋላ ይነግራቸዋል፣ እንዴት አድርገው ምን እንዳለባቸው ስለዚህ የሚያስፈልገንን ሁሉ ሰጥቶናል። የባህሪው ተካፋዮች እንድንሆን እሱን እንድንመስል። እሱን መምሰል ማለት ምን ማለት ነው? በጸጋው የጽድቅና የቅድስና ተካፋዮች በሆነ የመቀጠል ጉዳይ። ስለዚህ የአባቶች የቴዎሲስ ሕሳቤ ሪኮንሳይል ሊደረግ የሚችልባቸው መንገድ ሊኖር ይችላል። ነገር ግን አሁን በተነሱት መምህራን መንገድ ክርስቲያን ጋር ሙሉ በሙሉ የሚስማማ እንኳን ባይሆን ነገር ግን ከክርስቶስ ጋር ዩናይት እየሆነ የምንሄድበት ህይወት ነው ያለን ተብሎ ይገለጻ። በእኛ በምንም አይነት ተአምር፣ አማልክት በጸጋ የሚለውን ሐሳብ ግን አሁን እነሱ በሚያብራሩበት መንገድ ልናመጣው አንችልም። ቤተክርስቲያን ስንሄድ ትናንሽ እግዚአብሔሮች ለመሆን ነው የምንሄደው አይደለም። ጭሩ ህብረት ስናደርግ ትናንሽ እግዚአብሔሮች ለመሆን የሚል ሀሳብ የለም። እርስ በርስ ለመተናነጽ ነው የምንሄደው። አንዱ አንዱን ለማነጽ፣ አንዱ አንዱን ለማገዝ ነው የሚሄደው በአንድ ላይ ከእግዚአብሔር ጋር ከቅዱሳን ጋር ህብረት ለማድረግ ነው የሚሄደው እንጂ ትናንሽ አማልክት ለመሆን አይደለም። አንዳችን ለአንዳችን አማልክት አይደለም። ወንድም ምንም በቃ እኔ ይፊ ወንድም ነኝ፣ ሀኒቹ የእኔ ህት ናት። እንደዛ እያልን እንቀጥላለን እንጂ በተአምር አንዳችን ለአንዳችን አምላኮች አይደለም። ቴዎሲስም በእነዚህ ሳቢዎች የተነገረ ነገር በጭራሽ አይደለም። ልናወራ የተፈለገው ነገር ይሄ ነው እንጂ አንተ ግን ትቀበላለህ አትቀበልም ብሎ ትራፕ የሚመስል ነገር አዘጋጅቶ ምናምን ያው እኛ ደግሞ በዛ አሁን ትራፕም አንደረግም አ መጨረሻ የሚሆን ነገር አይደለም። ውይይቶችን በቅንነት መወያየት ቢቻል እና የራስን ሀሳብ አስቀምጦ ይሄ ማለት ብሎ አስቀምጠው መሄድ ቢቻል ጥሩ ነበር። ለማንኛውም ግን ጨርሰናል። አይ በጣም ቆንጆ። እኔ በጣም የገረመኝ ምንድን ነው እኔ ቁጭ ባልኩበት ብዙ ቀን ካሴት የኛ ልጆች የኔ ፍሪም የእናንተ እየተከፈተ ስንት ቀን አስተያየት ሰጥ እና ሰዎቹ መጥተው ይጠይቁ ብለው አያውቁም። የማይወጣ መሆኑን ሲያውቁ ግን እንግዲህ በጣም ነው የምናከብራቸው። እሱ መጥቶ ይመልስ ነው ያሉት ለመጀመሪያ ጊዜ። እንዴ ያላሉትን አሁን ሉተራን እያሉ መቸለታ ያማይሉትን ሲሉ የነበሩ ሰዎች አይ እንዲህ ግን ደስ አይለም ማለት ስለ ሉተር ፈስ እንዴ ተጠይቆ ይወራ ሳይሉ ልጄ ሆይ ለምሳሌ በቃ በሀቅ እንትን አለ። እኔ እንዲ ነው እኔ ልጄ ሆይ ነው የሚሻለኝ የነበረውና ፖይንቱ ምንድን ነው? ቃሌ ያለው ጋር ግባባለሁኝ። ያው እኛ ጋ ሚስቲካል ዩኒየን ነው የምንለው። እንዳለ ቶታሊ ተቆርጦ የሚጣል ነገር አይደለም። ቴዎሲስ በቤተ ክርስቲያን ይጠቀሙታል፣ ግን ምን ማለት ነው የሚለውን ነገር ሁልጊዜ እዚህ ቦታ ላይ ብዙ ቦታ ጭቅጭቅ የሚያመጣው አንተ ለእኔ እግዚአብሔር ነኝ፣ እኔ ለአንተ እግዚአብሔር ነኝ የሚል አትናሽ ስም፣ ሌሎችም የቤተክርስቲያን አባቶች ወርዲንጉ የለም ማለት አይደለም። ግን ምን ለማለት ነው የተጠቀሙት አንዳንድ ጊዜ ቃላቶቹ ኖሮ፣ ግን ቃላቶቹን እንዴት እንደምንጠቀም ማወቅ አለብን። አሁን ቅድም የተነሳው ነገር ያው ቃልም ብሏል፣ ከክርስቶስ ጋር አንድ መሆን በጸጋ የክርስቶስ አካል መሆን የመጨረሻ ግሎሪፊኬሽን መሆን በዛ ጊዜ በክርስቶስ ከእግዚአብሔር ጋር አንድ መሆን የሚለውን ነገር ሚስቲካል ዩኒየን እንለዋለን እኛ። እንግዲህ ከዛ ውጭ ግን አሁን በተባለው መልኩ አንዱ ለአንዱ እግዚአብሔር የሚለውን ነገር ይከብዳልም፣ ብዙ በቤተክርስቲያን ውስጥም እንትን አይጠቀሙትም። ወርዲንጎች ወደ ሌላ እንዳይሄዱ ከሚታይ መልኩ ብዬ ነው እንግዲህ እችን ለማለት ነው። ትንሽ ቀና ቀና ለማድረግ ማለት ነው። አንዳንድ ጊዜ ሰዎች አጠቃቀሙ ቃላት አጠቃቀሙ ሌላን ሰው ሊያስደነግጥ ይችላል ብዬ ስለማስብ ኦኬ። ግን በምንስ መንገድ ቢሆን አንተኛው፣ እናንተ ቤትኛው፣ በአባቶችን ቢሆን፣ በመጽሐፍ ቅዱስ ላይም ባለውም ቢሆን እናንተ የእኔ እግዚአብሔር ናችሁ፣ እኔ እናንተ እግዚአብሔር ነኝ የሚል አለ እንዴ? በአባቶች የለም፣ የለም። እነያ እንግዲህ እናራንሴስ ናቸው ይሄን የጠቀሙት እና ራኔስ ናቸው የተጠቀሙት ይሄን ቃል፣ እንዲሁ ከእኔ የተሻለ ቃሌ ሊናገር ይችላል ሲጠቀሙ፣ ግን አንዱ የአንዱ እግዚአብሔር የሚባል ነገር የለም። ሁለተኛ ደግሞ ከኤሴንስ ጋር እናያይዘውም ሰው ወደ እግዚአብሔርነት ሊቀየር አይችልም። ይሄ እንግዲህ መቼም ማናችንም እናውቃለን፣ ምንም አይነት የፈለገ ነገር ቢሆን ሰው ከፍጦርነት ወደ እግዚአብሔርነት በኤሴንስ ደረጃ አይቀየርም። ከዛም የተነሳ ነው በተለይ በእኛንትን ላይ ሚስቲካል ዩኒየን ነው የምንለው። ይሄ ሚስጥር ነው፣ ከአእምሮ በላይ ነው። እንዴት ወደዛ ደረጃ እንደሚደረስ የሚለውን ቶታሊ ዲስርጋርድ አናደርገው። ግን ከዛ ውጭ አስቼ ለኔ እግዚአብሔር ነው እኔ ለአስቼ እግዚአብሔር ነኝ የሚል ነገር እኔ ያላየውም፣ ታይቶም አይታወቅም። ቤተክርስቲያን እንግዲ ያመለጠኝ ነገር ካለ ነ ቃሌ እንግዲ ሊጨምሩበት ይችላሉ ብዬ ነው ማስበው። አስባችሁታል? ይሄንን ያልነው እኛ ብንሆን ኖሮ እዚህ ቤት ውስጥ ካለ ነው አንዳችን፣ እኔ አንተ እግዚአብሔር ነኝ፣ እኔ ወደዚህ ምድር የመጣሁት ትናንሽ እግዚአብሔር ለመሆኑ አይነት ስቴትመንቶችን ተጠቅመን ቢሆን ምን ሊፈጠር እንደሚችል አስቡት። እነሱ ሲናገሩት ግን መነጽር አላቸው። አንተ መነጽር ስለሌለህ ነው የሚሏት፣ ኤክስኪውዝ አለች። እና በጣም ይገርመኛል በሚነሱት ነገሮች ሁሉ እኛ ቦልድሪ እንደዚህ ብንናገር የሚፈጥረው እንትን ውዥንብር ቀላል አይደለም። ለእነሱ ግን ሲሆን ማሳጅ ይደረግ ዓመት ሙሉ ርዕስ ነው የምትሆነው። እኔም እንደ ዳጊ ነው መጀመሪያ ያሰብኩት፣ እኛ ብለን ቢሆን ኖሮ በቃ አልቆልን ነበር እያልኩ ነበር። አስበዋል፣ አንተ ለእኔ እግዚአብሔር እኔ ለአንተ እግዚአብሔር እንተባባልን በጣም ከባድ ነው። ኦርቶዶክሳውያን እስኪ ዛሬ ባሰማናችሁ እንትን በተለይ እኛ ወደ ቤተክርስቲያን የምንሄደው ትንንሽ እግዚአብሔሮች ነው ለመሆን ነው የሚለው። አንድ ሁለተኛ፣ እኔ ንል ለእናንተ እግዚአብሔር ነኝ፣ እናንተ ደግሞ የኔ እግዚአብሔር ኖች ናችሁ ማለት መጽሐፍ ቅዱስ አይነው ወይ የሚለውን እያወራን ነው። እንግዲህ መምህር በረከ ዛሬ ቸው በጣም ጥሩ ሰው እንደሆኑ እናውቃለን፣ ሊመልሱ አልቻሉም። እስቲ ካላችሁ ግብ ውስጥ ትንንሽ እግዚአብሔሮች ናቸው ወደ ቤተክርስቲያን የምንሄዱ ትንንሽ እግዚአብሔሮች ናቸው በሚል አሁን አይተህ እንደሆነ ቃልዬ፣ ምናላቸው ኦኬሺ ከእግዚአብሔር ቃል እስቲ እናምጣ ሲላቸው፣ እሳቸው የሚሄዱት ወዴት ነው? ወደ አባቶች እያሉት። ኦኬሺ ወይም እኔ ለመመለስ የአንተን የአንተን አስተያየት ሰምቼ ነው አሉ። አይ ተገቢ አይደለም ው እኛ የመለኮቱ ባህሪ ተካፋዮች ናቸው ለሚለው ምን ጥያቄ የለብንም ግን አንተ የኔ እግዚአብሔር ነህ እኔ ደግሞ የእናንተ እግዚአብሔር ናችሁ በምንም ተአምር መጽሐፍ ቅዱስ አይደለም ይሄ ሄሬቲክስ ነው እኔ ለአንተ እግዚአብሔር ልሆን አልችልም እንደዚሁም ደግሞ እኛ ወደ ቤተ ክርስቲያን የምንመጣው እግዚአብሔርን እየመሰልን ህግ በወንድማማሽ መዋደድ ጸጋ ልንከፋፈል እንጂ እግዚአብሔር ልንሆን ትንንሽ እግዚአብሔሮች ለመሆን ለእኛ ለኢትዮጵያኖች የሚከብደን ነው ሌላ ቋንቋ ካለው አላቅም እስቲ ወይ ቃልዬ ወይ ኤፍዬ እዚች ላይ ትንሽ ሽዱበት። ከዛ ልጄ ወይ አንተ ግን ልተኛ ስለሆነ ሁለት ደቂቃ ልስጠህ። በቃ እሺ፣ ኤፊ ይቀጥልበታል። ግን እናንተ ቀጥሉ። ልጄ ወይ ቅድም ልክ አይደለም የቤተክርስቲያን አስተምሮ አይደለም ብሎን ነበረ። የሰዎቹን ንግግር መምህር ደግሞ አፈር ም ነው ያደረጉት ሊያብራሩት የሞከሩት። ቤተክርስቲያኑ ምንድን ነው ያልኩት? አኪ እኔ ግን ማን ነው ቃል ይቅርታ፣ ምንድን ነው ቅድም ስናገር የነበረው ምንድን ነው እናንተ በምትሉት በባህሪ አምላክነት ከሆነ አይሆንም፣ የቤተ ክርስቲያን አስተምሮ አይደለም። ነገር ግን የእግዚአብሔር የባህሪውን ስላካፈለን ገዥነቱን በዚህ አውድ ከሆነ ግን ትክክል ናቸው። አልኮክ ይህን የተናገርኩት በዚህ አውድ አንዳችን ለአንዳችን አማልክት ተብለናል የነዛን ሰዎች አልሰማው። ቃሌ ተናቀ። ይሄን ገተናከርኩት ቀደም አልሰማው። በዚህ በዚህ አንዳችን ለአንዳችን አማልክት ተብለና። ቆይ ስለሆነ አሁን አንድ ቆይ ተረጋጋና፣ ቆይ የጠየኩህን አስታውሰኝ ልጄ። የጠየከኝ ጥያቄ ምንድን ነው? ቃል በቃል የሰዎቹን የጠየከኝ መጀመሪያ ላይ የሁለቱን ምን ብዬ የጠየኩ? አንዱ ለአንዱ እግዚአብሔር ነው ያልከኝ። እኔ አውዳቸውን አልሰማሁም አልኩት መልስ። አሁን እሱን ካልሰማህ አንተ ቅድም ቤተ ክርስቲያኑ አስተምሯል ነበር ያልኩህ፣ አሁን አሻሽለህ መጣህ። ግን ደግሞ እሱን ካልሰማ እ ምንም ሀሳብ እኮ መስጠቱ ላይ የለብህም። እያወራን ያለነው ማለት እኔን እየከሰስከኝ መሀል አትግባ ትለኛለህ እንዴ? አዎ እየከሰስኩ መሀል አትግባ ልሃለው። አንዴ ግን ቆይ የጠየቅኩ ጥያቄ የነበረው አሁን በተወራበት መንገድ አንዳችን ለአንዳችን አማልክት ነን በተባለበት መልኩ ቴዎሲስ ተቀምጠዋል ወይ ነው አንተ ያብራራው። ቴዎሲስ ተው አንተ ያብራራው ማብራሪያ ተቀምጠዋል ወይ ነው የጠየቅኩ። እሱን ነው። አዎ ተቀምጠዋል ብለህ መጀመር ያንተ ፈንታ፣ መጽሐፍ ቅዱሳዊ ነው ብለህ መጀመር ያንተ ፈንታ። አይ አይደለም ብለህ መቀጠልም ያንተ ፋንታ። ሁለቱን ሳትል ማለት የፈለጉት አይባልም። ኦኬ አውዱን አልሰማውም ካልክ በኋላ ግን ማለት የፈለጉት አይባልም። አውዱን ካልሰማ ማለት የፈለጉትን መናገሩ ላይ የለብህም ራሱ ስለዚህ አስቀድመ ማውራት የለብህም። የጠየቅን እኮ ሌላ ነገር እሳቸው ስለሳቸው አታወራም እንደውም ተው ወደ አቡነ ጳውሎስ እንምጣና ትናንሽ አማልክት ለመሆን ነው ቤተክርስቲያን የምንሄደው የሚለው መጽሐፍ ቅዱሳዊ ነው እሺ ላብራራ አይ አታብራራ መጽሐፍ ቅዱሳዊ ነው ወይ ይህ መልስ እኮ በማብራራት ትክክል ናቸው በማብራራት ቃል በቃል ግን አታብራራ መጽሐፍ ቅዱሳዊ ነው ወይ በአንተ እሳቢ ትክክል አይደለም በአንተ እሳቢ በእሳቸው እሳቢ እሺ ቆይ በእሳቸው ህሳቤ ትክክል ነው። ስለዚህ የእሳቸውን ህሳቤ ተረድተሃል ማለት ነው። ሰምታችሁታል። እሺ ወደ ቤተ ክርስቲያን የምንሄደው ትናንሽ አማልክት ለመሆን ነው የሚል የመጽሐፍ ቅዱስ ክፍል አሳይ። መጽሐፍ ቅዱስ ክፍልንም አነገርኩ እኮ የእግዚአብሔርን የክብሩን ተካፋይ ልንሆን ያልኩ እኮ የልጁ መልክ እንድንለብስ እንድንይዝ እኮ አሳይ፣ መጽሐፍ ቅዱስ አሳየ፣ ልጆ ያንተ ማብራሪያ ኦኬ፣ ላሳይክ የሮሜ ስምንት ላይ ልጅለ መጀመሪያ ላ ንበበል በጣም ስለሚጠቅመን እንዲህ ይላል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአት ሞት ከኃጢአትና ከሞት ህግ አርነት አውጥቶናል። ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትን ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንም መላለስ በእኛ የህግ ትእዛዝ ይፈጸም ዘንድ የኃጢአትን በስጋ ኮነነልና። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይልና ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ህግ አይገዛምና መገዛትን ተስኖታል። በስጋ ያሉት እግዚአብሔርን ደስ ሊያሰኝት አይችሉም። እናንተ ግን አለ ቅርታ ሰው ስለተኛ ነውና እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር አለ በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው እርሱ የእርሱ ወገን አይደለም። የማመንፈስ የክርስቶስ መንፈስ፣ ከዚህ በኋላ ቀጥላለሁ። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሞታን ያስነሳው እርሱ ለእናንተ የሚኖር በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ይሰጠዋል። አሁን ቲዮሴስ የሚለው ራሱ አንዱ ይሄ ነው። ይቅርታ፣ ምዕራፍ ዘጠኝ ተቀጥላለህ ወይስ? ቆይ ልጨርሰው፣ ገና ገና ገና በደንብ የሚገልጻለ። ስማኝ፣ ቆይ፣ ከዛ ምን ይላል መሰለ? እንግዲህ ወንድሞች ሆይ፣ እዳ አለብን እንደ ስጋ ፈቃድ ግን እንኖር ዘንድ በስጋ አይደለም። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገሉበት በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባ አባ ብለን የምንጮሁበትን ልጁን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና፣ የእግዚአብሔር ልጆች መሆናችን ያ መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆነ ወራሾች ነን ማለትም የእግዚአብሔር ወራሾች ነን፣ አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛም የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም አይደለም እላለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጽ የእግዚአብሔር ልጆች መገል ይጠባበቃሉና። ፍጥረት ለከንቱነት ተገዝቷልና በተስፋ ስለገዛው ነው ነው እንጂ በፈቃድ አይደለም ተስፋም ፍጥረት ራሱ ደግሞ ከፍጥረት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተት መኖር፣ አዎ በምጥ መኖሩን እናፍቃለን። እርሱም ብቻ አይደለም አለ። ነገር ግን የመንፈሱ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነው ልጅነትን እየጠበቃችሁ ራሳችሁ በውስጣችሁ እንቃትታለን። በተስፋ ድነናልና ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የሚያምነውን ማማ ተስፋ ያደርጋል። የሚያውነ በምንድን ነው የምትለኝ? ምዕራፍ ስምንትን እኔ ግራ ይቅርታሽ፣ ግን በጣም ያረከው ነገር ከምን ጋር እንደሚገናኝ እስቲ እኔ ምንም ነገር ከማለት በፊት ወደ ቤተ ክርስቲያን ስለ ሌላው ነው። ቴዎሲስን እና ወደ ቤተ ክርስቲያን ስለ መሄድ የሚያሳየው እሱ ጋር የቱ ጋር ነው? ቤተ ክርስቲያን የምትሄደው ምን ለመሆን ነው? ወደ ቤተ ክርስቲያን ስለ መሄድ የሚያሳይ ጥቅስ እሱ ጋር አለ። የቱ ጋር ነው? እሱ አሁን ያነበብካቸው ውስጥ ወደ ቤተ ክርስቲያን ስለ መሄድ የሚያወራ ጥቅስ የቱ ጋር ነው ያለው? ይህን የምናገኘው የት ነው? አሁን ያወራሁት ሮሜ 8 ላይ ወደ ቤተ ክርስቲያን ስለመሄድ የተነገረ ነገር የቱ ጋር ነው ያለው እንግዲህ ሙሉ ምዕራፍ አነበብክልኝ የቱ ጋር ነው ያለው ተዋጋው ሙሉ መጽሐፍ ቅዱስ አነበብክልኝና ሀሳቢን ሙሉ በሙሉ እንትን ልታደርገው ሞከር ፖይንቱ ግን ወደ ቤተ ክርስቲያን አቡነ ጳውሎስን ፕሩቭ ለማድረግ ነው። አለቀ። ልክ ናቸው ብለ ማለት ነው። አቡነ ስቅያስ አይደሉም። ዲያቆን ስቅያስ ግን እንደማያስኬዱ አውቃል። ስለዚህ አያስኬዱም። በቃ ሙሉ በሙሉ የዲያቆን ስቅያስ ንኳቄ መባል የሚገባው ትምህርት ነውማንኛውም ስለ ራሴ ነው ያወራሁት። እሱ ንኳቄ ሊባል ያስኬድ ነበር ያስችል ነበር። ግን ትተህ ነው እሱን አንተ አልሰማሁም ብለ ስለተውከው በቃ ባልሰማሁ ነገር ማውራት የለብም። ሰምቻለሁ ብለ መጣ የአቡነ ጳውሎስ ልታብራራ ሮሜ ስምንት ላይ ሮሜ ስምንት ላይ የመጣው ወደ ቤተ ክርስቲያን የምንሄደው ትናንሽ አማልክት ለመሆን ነው የሚለውን ሐሳብ ለማሳየት ነበር። ወደ ቤተ ክርስቲያን ስለመሄድ ቶ ትናንሽ አማልክት እንትን ነው። ወደ ቤተ ክርስቲያን ስለመሄድ ራሱ ሱ ጥቅስ ይናገራል። ሌላውን እንትተ ቃል እኔ ያመጣሁት አብራራ በለኝና ከዛ እ እኮ አንድ ማብራራት አድ ያለ በመጀመሪያ፣ ወደ ቤተ ክርስቲያን የጠየኩህን ጥያቄ ትተን ለምንስ ብታነበው ምን አገባኝ። የጠየኩ ጥያቄ ወደ ቤተ ክርስቲያን የምንሄደው ትናንሽ አማልክት ለመሆኑ የሚለውን ሐሳብ ፕሮቭ እንድታደርግ ነው። ይህ ክፍል ወደ ቤተ ክርስቲያን ሐሳባቸውን አለበት አስረዳኝ። ወደ ቤተ ክርስቲያን ስለመሄድ ይህ ክፍል ይናገራሉ ወይ? የመጀመሪያው ጥያቄ እሱ ይናገራሉ ወይም አይናገርም ብል አሁን ያነበብከው ክፍል ይህንን እንግዲህ ለሚያስተውል ሰው ይሄን የምናገኘው ጸጋ እኮ አሳይ መጽሐፉ እንደሚናገር ነው። ያንተ ማብራሪያ የቱ ጋር ነው? ሮሜ ስምንት ወደ ቤተክርስቲያን ስለሚሄድ ይናገራል። ሌላውን አለ ለትንሽ ብለህ ሙሉ ምዕራፍ ስለሆነ ያነበብከው ሲንግል አውት የቱ ቁጥሯን ብቻ አንብብልን። ያ እሱ ለአንብብል እንዲህ ይላል፣ እናንተ ግን የእግዚአብሔር መንፈስ በእናንተ ስር ቢኖር በመንፈስ እንጂ በስጋ አይደላችሁ። የክርስቶስ ወደ ቤተ ክርስቲያን እሱ ወደ ቤተ ክርስቲያን ስለሚሄድ ያወራል። በቃ ጥቅሱን ስላል ቆያል፣ አብራራዋ። ለምንድን በቃል መዋጋት በቃል መዋጋት ነው። እኔ የጠየቅኩን ነገር እኮ ተፈሌ አንዴ ሰው አንዴ የጠየኩ ጥያቄ የባኬን ፎርስ ስለሆነ አስጨርሰኝ። ምን አይባል ዶች ኦፊሻል አይደለም። የጠየኩ ጥያቄ ይህ ክፍል ይሄ የጠቀስከው ክፍል በቀጥታ ቤተክርስቲያን ስለመሄድ ይናገራል ወይ አይናገርም? የምታገኘ ቤተክርስቲያን ነው ቤተክርስቲያን ስለመሄድ ነው ብሎ ከአንተ በፊት ይህን ጥቅስ ጠቅሶ የተናገረ ማለት በራስ መስፈርት መሰረት ነው የጠየኩ ያለሁት ቤተ ክርስቲያን ሰዎች የሚጠይቁት እንደዛ። ከአንተ በፊት ይሄንን በዚህ መንገድ የተረዳማ ነው። ስለዚህ በራስ መስፈርት ተፈተና ከወደቅ መውራት ራሱ የለብ። ሮሜ ስምንት ላይ ይህንን ክፍል ጠቅሶ ወደ ቤተ ክርስቲያን ስለመሄድ ያወራ የቤተ ክርስቲያን አባት የትኛው? በራስ መስፈርት መሰረት ነው እየረካ ያለሁት። ትፈቅድልኛለህ? ለአብራራ። አይ የቤተ ክርስቲያን አባት ተጠቀሰስት ይሆናል ምን አንድም ተለውጣል። ኮመንትሪ ላውጣልህ? አዎ አንተ የምትለው ቃል በቃል ቤተክርስቲያን መሄድ እንዲህ በእግር መሄድ ነው የምትለው? ወደ ቤተክርስቲያን ስለ እና በጅ ሄዳ ወደ ቤተክርስቲያን ስለመሄድ ይናገራሉ። ወደ ቤተክርስቲያን ስለመሄድ ይናገራሉ። ይህን ጥቅስ የፈታ ከአንተ በፊት ማን ነው? ሰው እንዳይናገር ታደርጋላችሁ፣ ሰው እንዳይናገር ታደርጋላችሁ። እና ይበቃል ትላላችሁ እንዲ ከዚህ በላይ እሺ፣ ይኸው ተናገር እሽልን ሀገር ዝም በላ አስችዬ ቶ እንደውም፣ በቃ ቶ በቃ እንደውም ይኸው ተናገረ። የጠየኩህን ጥያቄ ነው ግን እምትመልሰው። የጠየኩህ ምንድን ነው? ቤተ ክርስቲያን ይሄን ነው ይሄን ጸጋ የምናገኘው አልከኝ አይደል? አላልኩ ይህ ክፍል ቤተ ክርስቲያን ስለመሄድ ይናገራል። ቤተ ክርስቲያን ስለመሄድ የሚናገር ጥቅስ ስልህ ይሄን ጥቅስ አመጣ። አሁን የጠቀስከው ጥቅስ ቤተ ክርስቲያን ስለመሄድ ይናገራል ብሎ ካንተ በፊት የተረዳ ማለት እኔ ለምን አመጣው ልአብራራልህ መጀመሪያ ስለ ራስ አታብራራ። መጀመሪያ የቤተ ክርስቲያን አባት ጥቀስ፣ ካንተ በፊት ይሄን የተረዳ በዚህ መንገድ፣ እንዴ ቤተ ክርስቲያን እንዴት ነው ቃል በቃል የምታገኘው? ቃል ሶሎ ስክሪፕቹራ እኔ የምፈልገው ኦኬ፣ መጽሐፉን ጠቅሰ ካንተ በፊት ይሄ እኮ የእናንተ መስፈርት ነው። ይሄን ጠቅሱ፣ ካልገባ ከማውራት እራሱ ነበር አሁን የጠቀስከውን ጥቅስ በጣም ሲምፕል ጥያቄ። ለምሳሌ አይ በቃ አሁን የጠቀስከውን ጥቅስ ጠቅሶ አልኩ ቤተክርስቲያን ስለመሄድ ነው ብሎ ያብራራባት አልኩ። ስለዚህ እሱ ነው የምን ቲኦሲስ ነው? ይሄን ጥቅስ ጠቅሶ ወደ ቤተክርስቲያን ስለመሄድ ያብራራባት የትኛው ነው? እኔ ነው ወደ ቤተክርስቲያን ስለመሄድ የትኛው ጥቅስ ነው የሚናገረው? ስለህ ነው አይደለም፣ ይኸውልህ ሀሳብ ቀይረህ ነው። አይደለም ለሀብራራልህ እህት፣ ትንሽ ደቂቃ ስጠኛ። አንተ አወራህ አይደለ፣ የጠየኩህን ጥያቄ የመለስክ አይደለም። እኔ እያወራሁ ሳይሆን እየጠየኩህ ነው ያለሁት። ስለዚህ ጥያቄህን መልስ። እኔ ባውራማ ጉድ ነው። ላውራና አላሳየህ፣ ላውራና አላሳየህ። ሮሜ ስምንትን ጠቅሰህ የተናገርከው አቡነ ጳውሎስን ፕሩቭ ልታረቅ ነው አቡነ ጳውሎስን ፕሩቭ ልታደርግ አቡነ ጳውሎስን ፕሩቭ ልታደርግ የጠቀስከው ጥቅስ ደግሞ ሮሜ ስምንት ኦኬ። እሳቸውን አይደግፍም ለምድሩም አይደግፈውም። አንደኛ እሳቸው የተናገሩት ትናንሽ አማልክት ለመሆን ወደ ቤተክርስቲያን ወደ ቤተክርስቲያን የመሄድ ፐርፐዙ ራሱ ትናንሽ አማልክት መሆን ነው ብለው ይሄንን የሚናገር የመጽሐፍ ቅዱስ ክፍል ስለ ሮሜ ምዕራፍ ስምንትም ሙሉውን ስታነብ ኦኬ፣ ሙሉውን ስታነብ ሲጀመር እንኳን ትናንሽ አማልክት ስለመሆን ይቅርና ወደ ቤተ ክርስቲያን ስለመሄድ ራሱ የሚያወራ ጥቅስ አይደለም። ያልኩ አይ፣ ይናገራል። እሺ ወደ ቤተ ክርስቲያን ስለመሄድ የሚናገረው የትኛው ጥቅስ ነው? ስለ እንግዲህ በመንፈስ ምናምን የሚለውን ሐሳብ አነሳ። ኦኬ እሱን፣ አይ በጣም ኢንኮንሲስተንሲ ካለ ስለ ጉዳዩ የምታወራው ነገር በጣም በጣም አንተ ስለዚህ ጉዳይ ማውራት ያለብህ ትንሽ አንብበህ ነው ማለት ነው። በጣም ሲንሲር አታውራ። እሺ፣ ስለዚህ ይሄንን ጥያቄ ስትጠየቅ መጀመሪያ ማድረግ ያለብህ ኦኬ፣ በቃ መንገድ ነው የምታለው። ይሄን ጥያቄ ስትጠየቅ ማውራት ያለብህ እንደዚህ፣ አዎ አቡነ ጳውሎስ ልክ ናቸው። እሺ፣ እንዴት ነው ልክ የሆኑት? ወደ ቤተክርስቲያን የምንሄድበት ዓላማው እራሱ ትናንሽ አማልክት ደግሞ የሚል ክፍል አለ። አዎ እሺ አሳይ ስታሳይ የምታሳየው ትናንሽ አማልክት ለመሆን ወደ ቤተ ክርስቲያን መሄድ አለብን የሚል ጥቅስ ነው የምታሳየው። ቃል በቃሉ አላልኩህም። ባይዘወይኔ መንገድ ወደ ማምጣት አይጠበቅብህም ነበር ለምን ወደ